ከደስታ ስጀምርላችሁ ቅመምዬ 250 ሺ ገብታለች። በጣም ደስ ብሎኛል። እንኳን ደስ አለሽ። ከዚህ በላይ ትልቅ ደረጃ ደርሰሽ ለማየት ያብቃን። ይገባሻል፣ ምክንያቱም አንቺ ጠንካራ፣ ታታሪ የስራ ሴት፣ ለአላማዋ የቆመች በራስ መተማመን ያላት ሴት ስለሆንሽ ይገባሻል። ብሩኬም እንኳን ደስ አለሽ ደስታችሁ ደስታችሁ ነው። ከዚህ በላይ ከፍ ብላችሁ ትልቅ ደረጃ ደርሳችሁ ለማየት ያብቃን፣ ፍቅራችሁን፣ ሰላማችሁን ይመልስላችሁ ማለት እፈልጋለሁ። በዛሬው ቪዲዮ ደግሞ ማለት የምፈልገው ነገር እንግዲህ እንዳያችሁት ብሩኬ እንግዲህ አበባውን ይዞ ቅመሟን ይቅርታ ሊጠይቅ አላደረግኩም፣ ግን ይቅርታ የማይፈታው ነገር የለም እና ይቅርታ አጠፋውም አላጠፋውም ይቅርታ ጠይቂያት ወደ ነበርንበት እንድንመለስ እፈልገ አለው ብሎ ይቅርታ ሊጠይቃት ሂዶ ነበረ። ግን በመጀመሪያ ምን አለ 250 ሺውን አክብራችሁ ስራ ብትጀምሩ በጣም ደስ ይለኝ ነበረ። ምክንያቱም 200 ሺም ስትገባ አልተከበረላትም ዳኒ ነበር ያከበረላት። እንደዚህው ተጣልተው ነበረ። አሁንም 250 ሺ ገብታ ደግሞ ይህን ደስታዋን እንኳ ሳታከብሩላት ስራ በመጀመራችሁ ትንሽ ቢያሳዝነንም ግን ደግሞ ስራ ይቀድማን ካላችሁ ደግሞ ፍላጎታችሁን እናከብራለን ማለት ነው እና እንግዲህ በዛሬው ቪዲዮ በመጀመሪያ ብሩኬ መጀመሪያ ላይ ጥሩ ሂዶ ሂዶ ነበረ ሀይሚዬ ጋር ሲሄድ ደግሞ ያገኘው ወንድ ነው፣ የማያውቀው ወንድ ነው። ቶሎ ብሎ ነው ስሜታዊ የሆነው ግን፣ ስሜታዊ የሚያደርግ ነገር አልነበረውም። ስራው ተቀይሯል፣ አይዲያውም ተቀይሯል፣ ወደ ሀይሚ ዙሯል በነገራችን ላይ እና እንግዲህ ሀይሚዬ ይህን ስራ ደግሞ በድል እንደምትወጩ ባለሙሉ ተስፋ አለኝ ማለት ነው። ሁልጊዜም አንቺ አሸናፊ ስለሆንሽ ማለት ነው። እና ያው ብዙ ሰው ክብር ክብር ስለሚል ነው በነገራችን ላይ ስለ ክብር ካላችሁ ሀይሚ በጣም ብዙ ነገር አድርጋ እዚህ ደረጃ የደረሰች ሴት ናት። በነገራችን ላይ በደንብ ቪዲዮዋቸውን ወደኋላ ተመልሳችሁ ካያችሁ አይሚ ብዙ ነገር እየተባለች ግን ምንም ነገር ሳይበግራት ለዓላማዋ የቆመች ስለሆነች ስራዋን ነበረ ስትሰራ የነበረው። የሚሰጣት ገጸ ባህሪ ደግሞ በጣም ከባባድ ገጸ ባህሪ ነው እና በተመልካች ዘንድ ራሱ በጣም እንትን እንድትል የሚያደርግ አይዲያ ነው። ግን ቢሆንም ደግሞ ሁሉንም ነገር በድል ትወጣዋለች። እና ብሩኬ ግን በዚህ አጋጣሚ ማለት የምፈልገው ነገር ይህ ነገር እና ስራ እንደሆነ የታወቀ ነው። ግን ደግሞ ስራ ሲሆን ደግሞ ነገሮችን በንግግር ገባህ፣ ልጁን አገኘኸው፣ ሰላም አልከው አይደለ? ከዛ ማን ነው ዘመድም ሊሆን ይችላል፣ ጎረቤትም ሊሆን ይችላል። ለምን እንደመጣ ምን እንደሆነ መጠየቅ ይቀድማል ስሜታዊ ከመሆን ማለት ነው። እና ሁልጊዜ ቪዲዮዎቹ ስሜታዊና እልክና ቅናት የተሞላበት ባይሆንና ለሰዎችም ማስተማሪ እንዲሆን ይሄ የተረጋጋ ነገር ቢኖረው ጥሩ ነው ብዬ አስባለሁኝ። እና ውድ ቤተሰቦች ደግሞ እናንተ እነሱ ዛሬ እንግዲህ በፍቅር ይመጣሉ ይቅርታ ተጠይቀው ይመጣሉ እያላችሁ በጣም ብዙ ቤተሰብ በተስፋ የምጠብቁ ስላላችሁ እናንተ ደግሞ እራሳችሁን ጠብቁ። በሰው አገር ላይ ነው ያላችሁት የሰው መውደድ ሰው መውደድ በጣም ከባድ ነገር ነው። በነገራችን ላይ ሰውን ስትለምዱ ሰውን ስትወዱ የሆነ ነገር ሲሆን ስሜቱ ከባድ ነው፣ አውቀዋለሁ ማለት ነው እና እናንተ ደግሞ በሰው ሀገር ላይ ነው ያላችሁት። ከማንም ሰው ጋር አትጣሉ። አንዱን ከፍ አንዱን ዝቅ ሳታደርጉ እስከ መጨረሻ ድረስ ቪዲዮቸውን ተከታትላችሁ ሀሳብ አስተያየታችሁን በቃ ስነ ምግባር በሞላው ቀስ ብላችሁ እየጻፋችሁ ቀስ እያላችሁ ማለቴ መልካም ኮሜንት ለማለት ነው፣ እና ምክርም መስተካከል የለበትን አስተካክሉ እያላችሁ እስከ መጨረሻው ድረስ አብራችኋቸው ብትሆኑ ጥሩ ነው ብዬ አስባለሁ። ከምትከፋፍሏቸው የበለጠ ክፍተት ከምትፈጥሩባቸው ማለት ነው፣ እና ማለት የምንፈልገው እሱ ነው። ዛሬ ግን በጣም ደስ ብሎኛል። ቅመም እየ 250 ሺህ ስለገባች ደስ ብሎኛል። ምክንያቱም ለስንት ቀን ነው በቃ ድርቅ ብሎ ቀርቶ ነበረ። ግን ደግሞ ልክ 249 ሲገባ አንድ ሺህ ሰው ነው የሚቀረው አይደለ? እሱ አንድ ሺህ ሰው እስኪገባ ድረስ በዛ ላይ ደግሞ ሰብስክራይብም ይነሳል። ታውቃላችሁ፣ አንዳንድ ሰዎች ያነሳሉ። እና ግን በመልካም እህቶች ጥረት ሼር እያደረጋችሁ የእውነት ለእናንተ በቃላት የለኝም። ልቦናችሁን አይቀይርባችሁ። ለሰው መልካም የምታስቡ መልካም የምታደርጉ ሁሉ ፈጣሪ ውለታችሁን ይክፈላችሁ ማለት እፈልጋለሁኝ። እና ውድ ቤተሰቦች እንግዲህ የዛሬው ቪዲዮ ይሄን ይመስላል። ነገ ደግሞ በሌላ ቪዲዮ እስከምንገናኝ መልካም ጊዜ ሆንላችሁ። ሰብስክራይብ እያደረጋችሁ እንግዲህ ብሩኬን ደግሞ ሶስት መቶ ሺህ አስገብታችሁ